በሰሜን ሸዋ ዞን ቀወት ወረዳ የበርበሬ መንደር ነዋሪዎች አንድ አዋቂ ነኝ ባይ ግለሰብ መንደራችሁን ለቃችሁ ካልሄዳችሁ ታልቃላችሁ ብሎ ንግር ተናግሯል በሚል መንደራቸውን ለቀው ለስደት በመዳረጋቸው ለከፋ ጉዳትና እንግልት ተጋልጠዋል። የመጨረሻ እጣፋንታቸው ምን ይሆን? ከዝግጅቱ እንከታተል። እስከ ዛሬው የአየር ላይ ቆይታችን የሚሆነውን እናውቃለን፣ መጪውን ጊዜ እንተነበያለን በሚሉ አዋቂ ነኝ ባዮች በህብረተሰቡ ላይ ያደረሱትን የተለያዩ ችግሮች ዋቢ አድርገን በርካታ ፕሮግራሞችን ስንሰራ መቆየታችን ይታወቃል። ያላቸውን ሽራፊ ሳንቲም ከመሃረባቸው ፈተው እነሆ በረከት ካሉ ሚስኪናን ጀምሮ ረብጣ ብርና ወርቅ ሌላው ቀርቶ የጋብቻ ቀለበታቸውን ካባባ ይበልጥም ብለው በሙዳይ እስካቀረቡት ቱጃሮች በርካቶች የኋላ ኋላ አዋቂውም ሳያውቅ እነሱም ተጃጅለው መቅረታቸውን ሲረዱ በድርጊታቸው ስቀው እኛን ያየ ይቀጣ ሲሉ ተደምጠዋል። ጤና ለሌለው ጤናውን፣ ገንዘብ ላጣ በቁናና ሳቅፋለን በሚሉ አዋቂነን ባዮች ጥሪታቸውን ተነጥቀው እንኳንስ በቁና የሞላ ብር ያላቸውም ከእጃቸው ቢጠፋ የሕግ ያለ ብለው ከሕግ ወንበር ላይ ይቀርባሉ። ይህ ለረጅም ዓመታት በሀገራችን እንደ ባህል ተንሰራፍቶ የቆየው ልምድ ዛሬ ዛሬ ከመድረክ ጀርባ ያለው ተውኔት ተነክቶ ድራማው አለቀ እንጂ ለብዙዎች ትዳር መበተን፣ ለብዙዎች ጤና ማጣትና ለሞት የዳረገ ድርጊት ሆኖ ቆይቷል። ዛሬም ግን ሙሉ ለሙሉ ተወግዷል ማለት ባይቻልም እንደ ንግርት የሚተላለፉ በትውልድ ቅብብሎሽ የሚያልፉ እንደ ስማ በለው ተረት የሚመስሉ ጉዳዮች ችግር ሲፈጥሩ ይታያሉ፣ ይላል። ከደብረ ብርሃን ፖሊስ ሪፖርተራችን ፍቅሩ ውቤ ያደረሰን ዘገባ በአማራ ክልል ሰሜን ሸዋ ዞን ቀወት በምትባል ወረዳ ትገኛለች። የበርበሬ መንደር ምርት የሚታፈስባት ለምለም አካባቢ ናትና የወረዳ ነዋሪዎች ልዩ ፍቅር አላቸው። ቀደም ሲል ባጎራባቿ በአፋር ክልል ነዋሪዎች ጋር በግጦሽ መሬት ይነሳ የነበረው ግጭት ነዋሪውና የአካባቢው ሽማግሌዎች በወሰዱት የጋራ መፍትሄ ሰላም ሰፍኖ ሁሉም በመከባበር የሚኖርባት ወረዳ ከሆነች ውላ አድራለች። እስከረም ጠብቶ ሁለት ሺ አምስት ዓመተ ምህረት ሲጀምር ገና በወረዳዋ ያልታሰበ ወሬ በሰፊው መወራት ጀመረም። ወሬውን የሰማ ልጅ አዋቂ፣ አዛውንቱ ወጣት ክፉኛ በንግርቱ ደነገጠ ተጨነቀም። ንግርቱ በመንደሩ ከሹክሹክ ታልፎ በየአደባባዩና በየመሸታ ቤቱ መወያያ የሆነ ወረዳዋን ጤና ነሳት። የበርበሬ ወረዳ ከተመሰረተች ሰላሳ ሰባት ዓመት አልፏታል። እናም ከሰላሳ ሰባት አመት በፊት ነዋሪ የነበረ አዋቂ አንድ ንግርት ተናገረም። በርበሬ አለ አዋቂው በሚያስፈራ ግርማ ሞገስ ለሚሰግዱለትና ለሚያምኑት በርበሬ ወረዳ ከተመሠረተች በሰላሳ ሰባት አመቷ ትፈርሳለች፣ ነዋሪዎቿም ይሞታሉ፣ ወጣቶችም ይሰደዱባታል ሁሉ ነገር እንዳልሆነ ይሆናል። ይህ ንግርት ከልጅ ልጅ እየተላለፈ የወረዷ መፍረሻ እየተጠበቀ ዘመን መሸ፣ ዘመን ነጋም። በሬና ነዋሪዎቿ መፍረሻቸውን ቀን ሲደምሩ፣ ሲቀንሱ ጠንቋዩ ሞቶ ተረሳም። ያ ንግርት ግን ውስጥ ለውስጥ እንደ ተዳፈነ ሳይጠፋ ቈየ። እናም ሁለት ሺህ አምስት መስከረም ጠባም። ወሩ ያ ከሰላሳ ሰባት ዓመት በፊት የተነገረ ንግርት እውን የሚሆንበት ጊዜ ሆነም። አባወራዎች ተጨነቁም። ማወራዎች በየጓዳው በሽብር ራዱ። ምን ይሻላል ምን ይደረግ? ጭንቀት ነገሰም። ይህን የሰሙ የወረዳዋ የፖሊስ አባላትና የጸጥታ ኀይሎች ባፈጀ፣ ባረጀ ንግርት ህብረተሰቡ እንዳይሸበር የሚችሉትን ያህል አደረጉ። ግና ስጋቱ በወረዳዋ ነዋሪዎች ላይ ይበልጥ እየነገሰ ከነገ ዛሬ ምን ይፈጠራል ሲባል አራት ወራት አለፈም። በጥር ወር ሁለት ሺህ አምስት ዓመተ ምሕረት ሀብት ያለው ሀብቱን እየሸጠ ዘመድ ያለው ከዘመዱ እየተበደረ ከንግርቱ ለማምለጥ ወረዳዋን እየጣለ ተሰደደ። በርካታ እርሻ በሬዎች በርካሽ ተሸጡ። የእርሻ ማሳዎች ባረም ተዋጡ። በፊት ጀምሮ በሰላሳ ሰባት አመቷ ትፈታለች ጎጧ የሚል ከህብረተሰቡ ትልልቅ አባቶች ይሉትን የነበረ የሆነ ንግርት ነገር ሰምተው ህብረተሰቡ ሊበተን ችሏል። ተበትኖ በአጎራባች ቀበሌ በመዲና በአባያጥር በሸዋሮ ቤት በተለያዩ ቦታዎች ተበትነው ህብረተሰቡ ሲኖር ቆይቶ ነበር። በአምስት ዓ.ም ምህረት ጥሩ ወር ላይ ማለት ነው። ተማሪዎች ትምህርታቸውን አቋርጠው ደጃፋቸውን ሸግጠው እግር ያውጭኛሉ። 250 ነዋሪ እትብቱ የተቀበረበትን መንደር ትቶ ስደት ገባ። በርበሬ ወረዳ ያለ ሰው ብቻዋን ቀረጅ ማለት ነው። በትክክለኛ እንዲያውም መልቀቅ የለብንም እስከ 27 ድረስ አርሶ አደሮች ስንቀር በቃ አገራችን አንለቅም። ሄዶ ሄደንም የሚመቸን ቦታ የለም መልቀቅ የለብንም ብለና እስከ 27 እና 25 አርሶ አደሮች ይዤ መጨረሻ ላይ እንትን ስል ከዚያም ላይ ያው በቃ ለቀቁ አለ ሰው መኖራችሁ ምናምን አሉ ሲሉ እየከዱ ሲሄዱን የመጨረሻ ላይ ያው ሰው ሳጣ እዚሁ ቀበሌያችን ላይ ደብር ጀጎል የሚባል ጎጥ ላይ ተጠግቼ ለሁለት ወር ያህል አሳልፍ ያለው፣ ጉዳዩን ለማረጋጋት ለሞከሩ የፖሊስ አባላት ጆሮ የሰጥ አልነበረም። አንድ ወር ባልሞላ ጊዜ ውስጥ ሁሉም ተሰዶ አለቀም። በርበሬ ወረዳን አልከዳም፣ የመጣው ይምጣ ብሎ የሙጥኝ ካለ አንድ የመንደሩ ውሻ በስተቀር ሰው አልባ መንደር ሆነች። መንደሩ ላይ ምንም ነገር፣ አንድ ውሻ ነበር የቀረው፣ ምንም ሰው አልነበረም። ትምህርቶቻችን ልጆቹ፣ ተማሪዎቹ ትምህርታቸውን አቋርጠው ንብረታቸውን በትነው ወደ ሌላ ጎጥና ሌላ ቀበሌ ተሰደው ይኖሩ ነበር። ሰው አልባዋን መንደር ለመጠበቅ የወረዳዋ ፖሊስ እና የሚኒሻ አባላት ቀለብ እየተሰፈረላቸው የሚመጣውን ይጠባበቁ ያዙ። ይሁን እንጂ ወረዳዋ አልፈረሰችም። ጠበቅ ቢጠበቅ ምንም የሚመጣ የለም። ቦታው ላይ ፖሊስ እና የሚሊሻ አካላት አስተዳደር አካላት በቋሚነት ፖሊስ እና ሚሊሻዎች ንብረታቸውን ቤታቸውን እንዲጠበቅ ነው የተደረገው። ፖሊስ እና የጸጥታ አካላት ተስፋ ባለመቁረጥ ኮሚቴ አቋቁመው ነዋሪው ወደ ተበተነባቸው ፍቼ ሜዳ፣ አሸን ሜዳ፣ ሸዋሮቢት፣ ሰንበቴ፣ ሰፊ በረት አባይ አጥርና መዲናው ወደተባሉ ቀበሌዎች በመንቀሳቀስ የጠንቋዩን ንግርት ሰምተው ቀያቸውን ጥለው ወደ ተሰደዱ ነዋሪዎች ተንቀሳቅሰው መወያየት ጀመሩ። በስደት ለረሃብና ለንግለት የተዳረገው ነዋሪ መለስ ብሎ ሁኔታውን በተረጋጋ መንፈስ ማሰብ ጀመረም። ቀድሞ ድርጊቱ ውሸት መሆኑን የተረዱ ስድስት አባወራዎች ወደ ቀዩ ተመልሰው በሰላም መኖር ጀመሩ። ስድስቱ ሰዎች ምንም አልሆኑም፣ ወረዳዋም አልፈረሰችም። ከስደተኞች ጋር ያላሰለሰ ጥረት ያደረገው ፖሊስ የኋላ ኋላ ሐሳቡ ሰመረ። ነዋሪዎቹ በንግርቱ እየተገረሙ ወደ መንደሩ ለመመለስ ተስማሙ። ፖሊስ ተሽከርካሪዎችም መድቦ ጓዛቸውን እየተሸከመ ባደራ የተረከበውን ጓዝና ጥሪት ለነዋሪዎቹ አስረከበ። በበርበሬ ጎጥ የተሰደደው ህዝብ በአንዳንድ አሉባልታና ዝም ብለው እንዲህ ይሆናል እንዲህ ይሆናል በማለት ተበተኑ። በዛ ያው በአራተኛ ወራቸው ያው የቀበሌም አመራርና ወረዳው ዞኑ በትግል በግድ ተየገቡበት ቀበሌና ወረዳ እየቃረመ እያመጣ በራሳው በራሱ ወጪ በቦታው ላይ መልሷቸዋል። በቦታ ላይ ተመመለሱም። አሁን ደግሞ ጥሩ ነገር በመመለሳችን ንብረታችንና ያለው ኢኮኖሚያችን ባክኖ ነበር። አሁን አገራችን ላይ በሰላም የመለሰን መንግስት እና ድርጅት መቶ አቋማችንን ልን በማለት ይህን ኮንፈረንስ ሊያዘጋጁ ችለዋል። አሁን ምርትና ምርታማነት በ2006ም አምርተናል፣ ጥሩ ውጤት አግኝተናል። የተሸጠው የተሸጠው ላምና የእርሻ የተሸጡት የእርሻ ቦሮችና ላቢላሞች አሁን መልሰን ተክተናቸዋል። እዚሁ ባመረት ነው ምርት አረም የወረሳቸው ማሳዎች ዳግም ነፍስ ዘሩ። በርበሬ ንግርቱን ጥላ በአዲስ መልክ ነዋሪዎቿን ተቀበለች። በ2005 2006 የምርት ዘመን በርካታ የሆነ ምርት ነው ህብረተሰቡ ያገኘው። ከዚህ ቦታ ላይ በርካታ የሆነ ምርት አገኙ። በዚህ ኑሯቸውን ያሻሻሉ መጡ። በ2006 ዓመተ ምህረት እንደህ አይነት አመለካከት በፍጹም ተቀርፎ ህብረተሰቡ ለመንግስት ያላቸው ፍቅር በጣም እየጨመረ መጣ። ከዛ በኋላ መንግስትን በየቦታው በጣም ያመሰግናሉ። ህብረተሰቡ መንግስትን እያመሰገነ መልሶ ዝህ ላደረሰን እያሉ ሁሉም ወጡ። በህዳር ወር ላይ ከአረብ ሀገር ተሰዳጆች ሲመጡ ራሱ አካባቢያቸው ላይ ሰላም መኖሩን በጣም አረጋግጠው አካባቢያቸው ላይ አሁን እየሰሩ እየተለወጡ ነው ያሉት። በ2006 ዓ.ም የኮሚኒቲ ፖሊሲንግ አፈጻጸማችን በዚህ ላይ ምንም ወንጀል አልተፈጸመም። መስከረም 25 2007 ዓ.ም ምረት ለበርበሬ ወረዳ ልዩ ቀን ሆነ። ትፈርሳለች ትጠፋለች ብሎ ከሰላሳ ሰባት ዓመት በፊት ተናገረ በተባለ አዋቂ ወሬ ተደናግጦ ስደት የገባው ነዋሪ ወደ መንደሩ የተመለሰበት አንደኛ ዓመት ይከበራል። 38 ዓመት መሆኑ ነው። የስደት ህይወታቸውን እያሰቡ የጠንቋዩን አባይ ትንቢት በግርምት እያሰቡ ፖሊስ ስላደረገላቸው ለታ ምስጋና እያቀረቡ ቀኑን በደስታ ሳለፉ። እናንተዬ እንዴት ተጃጅለን ኖረዋል። በሁሉም አንደበት የሚነገር ወግ ሆኖ ዓለም ስጋ እንደጎመን የሚቀረዱበትን አገር ተፈትቶ በመሄዳቸው እኛ በጣም አዝነን፣ ከሁለት ሶስት እዚች ቦታ ላይ የትም አይደል እዚች ቦታ ላይ በውሃ ጥምና በችጋር ከዚህ ቦታ ላይ የወረዳ አመራር የዞን አመራር ቲመለስ መለስ በጣም አዝኛለሁ እኔ በዛ ነው እኔም በተደጋጋሚ እዚች ቦታ ላይ መጥቻለሁ። እንደዚያ መሆኑ በጣም አዝኘ ነበር። አሁን ነገር ግን ከያወዲ ችን ሁለት አመት እንደዚህም መሆኑና አሁን በዚህ ላይ በግሬኑ ነው የመጣሁት ይህን የሚያበቅል ማሽን ላይ ይህን የሚያበቅል መፈታቱ በጣም አሳዝኖናል። አሁን ግን እንዲህ ተመልሶ ሰላም መንጣቱ በጣም ደስቴ፣ በጣም እንዲያው ለመናገር በጣም እያዳገቴ ነው። ለምን ሲባል ከማንም በላይ መናገር ያለባቸው እዚሁ ጎጥ ያለው ነዋሪ ነው። ለነገሩሃል፣ ደስተው የነሱም ደስታ የእኛም ስለሆነ ነው እኛም ራቅም ብንል አንድ ቀበሌ ነን። ስድስተኛው ጎጥ የእኛ ነው። እነሱ ከፈቱት ይሄን ሀገር የእኛም ጎጥ ተፈታ ማለት ነበረ። ግን የወረዳ አመራሩ የሚዞርም አመራር የቀበሌ አመራር ተረባርቦ ቅድም እንደተጠቀሰ ተገቡበት ጎጥ እዚህ ላይ ማንጣቱ በጣም ደስታ ተሰምቶናል። የእኛን ዘብ እኛ እንጠበቃለን ተኝናንተ ጋራ እኛለን አገሩን አትልቀቁ በርቱ እያሉ ወደ ሰላሳ ወደ አርባ እየሆኑ እየመጡ እኛን ሲያስከብሩ አገራችንን ሲጠብቁ

እኛ በጣም እናመሰግናለን የወረዳውን አመራርም የቀበሌ አመራራችንም ተምድተኛ ፖሊሱ ጋር ጀምረን እናመሰግናለን ሁሉንም፣ እና ይህን በማስገባቱ እናመሰግናለን። እንዲህ አይነት ቀልድ ዳግም ላይፈጠር ተስማሙ። ዛሬ ሁሉም ነገር ወደ ነበረበት ተመልሷል። በንግርቱ ሳይደናገጥ ለወረዳዋ ታማኝ ዘብ የነበረ ውሻ ግን ይሙት ይደግ፣ ዜናው አላተተም። ሰላም